ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሸንኮር ወረዳ የኅብረተሰቡን ጥያቄ ያማከሉ ሥራዎችን በትኩረት እየሰራ እንደሚገኝ ገለጸ። የወረዳው ምክር ቤትም የ2018 በጀት ዓመት ሁለተኛ ዙር 13ኛ ዓመት አንደኛ መደበኛ ጉባኤውን አካሂዷል። አዩብ ካዛሊም የሸንኮር ወረዳ ምክር ቤት የ2018 በጀት ዓመት ሁለተኛ ዙር 13ተኛ ዓመት አንደኛ መደበኛ ጉባኤውን አካሂደዋል። በጉባኤው መክፈቻ ላይ ተገኝተው የስራ አፈጻጸምና እቅድ ክንውን ያቀረቡት የሸንኮር ወረዳ አስተዳዳሪ አቶ ሳሚ ዩሱፍ ሲሆኑ በተለያዩ ዘርፎች ውጤታማ ክንውኖች እንደነበሩም ገልጸዋል። የህብረተሰቡን ጥያቄ ከመመለስ አኳያ እንደ ወረዳ አበረታሽ ስራዎች ተሰርተዋል ያሉት አቶ ሳሚ የፕሮጀክቶች ትግብራና አፈጻጸም ላይም ውጤቶች መገኘታቸውን ተናግረዋል። በተለይም በግንባታ ፍቃድና ቁጥጥር ስራ ቦታዎች እንዲሁም በክትትልና ቁጥጥር የተገኙ የቀበሌ ቤቶች በኮሪደር ልማት ለፈረሰባቸው አቅመ ደካማ ወገኖች መተላለፋቸውንም ጠቁመዋል። በጤናው ሴክተርም መጠነ ሰፊ ስራዎች መስራታቸውን አቶ ሰዋሚ ያስታውቀው በዋናነት የአካባቢ ጤናን ከመጠበቅ ጀምሮ እስከ የግል የጤና ተቋማትን ቁጥጥርና የእርምት እርምጃዎች መደረጋቸውን ገልጸዋል። በተጨማሪም ከኤች አይቪ ጋር ተያይዞ ለህብረተሰቡ የግንዛቤ ማስጨበጫ ፕሮግራሞች መከናወናቸውን ገልጸው ጥራት ያለው የጤና አገልግሎትን ከመስጠት ጀምሮ የጤና መድን ሽፋንን ማሳደግ ሀገር ላይም ትኩረት ተሰጥቶ ተሰርቷል ብለዋል። ከሰላም ጋር ተያይዞ የሰላም ኮሚቴዎችን በማደራጀትና ከጸጥታ አካላት ጋር በቅንጅት በመስራት የስጋት መንደሮችን መቀነስ መቻሉንም አስታውቋል። በተጨማሪም የሰላም አደረጃጀት ከትምህርት ቤቶች እንዲጀምር አድርገናል ያሉት አቶ ሳሚ ህብረተሰቡን የሚያቀራርቡና የሃይማኖት ተቋማትን ተሳታፊ ያደረጉ የውይይት መድረኮች መደረጋቸውንም አብራርተዋል። በአጠቃላይ ባሳለፍነው በጀት አመት ህብረተሰቡን የሚመጥን ስራዎች ለመስራት ተሞክሯል ብለው በዘንድሮ አመትም የተሻለ የስኬት ምጣኔ ለማስመዝገብ እንደሚሰሩም ገልጸዋል። በጉባኤው መድረክ ላይም ከምክር ቤቱ አባላት ለተነሱ ጥያቄዎች ከአስተዳዳሪው ምላሽ ተሰጥቷቸዋል። በሐረሪ ክልል የተከናወኑ የኮሪደር ልማት ስራዎች የረጅም ጊዜ አገልግሎት እንዲሰጡ መንከባከብ የሁሉም ኃላፊነት መሆኑን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። ቢሮ በክልሉ ከጁኒየር ትምህርት ቤት እስከ እንደራሴ ድረስ የተከናወኑትን የኮሪደር ልማት ስራዎችን እንክብካቤም አድርጓል። ሄኖ ግርማ የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ አመራሮችና ሰራተኞች በቢሮ አቅም ከጁኒየር ትምህርት ቤት እስከ እንደራሴ ድረስ የተከናወነው የኮሪደር ልማት ስራን እንክብካቤ አድርገዋል። የቢሮ ምክትል ኃላፊ ኢንጂነር ፈቲ ተውፊቅ በዚሁ ጊዜ እንደገለጹት በሐረር ከተማ ከተከናወኑት የኮሪደር ልማት ስራዎች መካከል ከጁኒየር ትምህርት ቤት እስከ እንደራሴ ድረስ ወደ አንድ ኪሎ ሜትር የሚሸፍነው የኮሪደር ልማት ስራ በቢሮ አቅም የተሰራ መሆኑን ገልጸዋል። የኮሪደር ልማት ስራው የተለያዩ የልማት ስራዎችን በራስ አቅም መስራት እንደሚቻል ትልቅ ልምድና ተሞክሮ የተቀመረበት ነው የሚሉት ኢንጂነር ፈቲ ፕሮጀክቱ ተጀምሮ እስኪጠናቀቅ ድረስ የአካባቢው ነዋሪዎች ተሳትፎና እገዛ ከፍተኛ እንደነበረም አንስተዋል። ከጁኒየር ትምህርት ቤት እስከ እንደ ራሴ ድረስ የሚገኘው ከኮሪደር ልማቶች መሀል ሐረር ከተማ ከጀመረችው ኮሪደር ልማቶች መሀል አንደኛው ሲሆን ይህን ፕሮጀክት ልዩ የሚያደርገው በራስ አገዝ፣ በራስ ጉልበት ቢሮ በባለቤትነት ማለት ነው የሰራው ሲሆን ወደ አንድ ኪሎ ሜትር ገደማ ይጠጋል። ይህ ፕሮጀክት በሚሰራበት ጊዜ ባለሙያዎቻችን፣ እያንዳንዱ ስታፍ እና ያሉት ሰራተኞች ትልቅ ልምድ የወሰዱበት እና ፕሮጀክቱ ተጀምሮ እስኪጠናቀቅ ድረስ በአካባቢው የተባበረን ለተባበረንም ህብረተሰብ ከፍተኛ ምስጋና ማቅረብ እንፈልጋለን። በዛሬው ዕለትም የቢሮ አመራሮችና ሰራተኞች የኮሪደር ልማቱን የመስክ ምልከታ በማድረግ የእንክብካቤ ስራዎችን ማከናወናቸውን ገልጸው የኮሪደር ልማቱ ለህዝብ የረዥም ጊዜ አገልግሎት እንዲሰጥም በቢሮ በኩል የሚደረገው የእንክብካቤ ስራዎች ተጠናክሮ እንደሚቀጥሉ አረጋግጠዋል። አንድም ፕሮጀክት ካጠናቀቅም በኋላ ቀጣይ እንክብካቤ ካልተደረገለት ወደ መንገዱ መጎዳት ይጀምራል፣ ባለቤትም ያጣልና ባለቤቱ እኛን ሰርተነዋል ጨርሰናል፣ ግን በትንሽ ስራ ተሰራ ብሎ መርካትም ስለማያስፈልግ ለወደፊትም የተጠናከረ ሁኔታ መስራት እንችል ዘንድ ስራውን ባለቤትነትም ለማላወስ የማጽዳት ስራዎች ለህብረተሰቡም ደግሞ ለወደፊት በባለቤትነት ወስዶ ይህን አይነት ተግባራት እንዲፈጽም ለማላመድ ያደረግነው እንቅስቃሴ ነው። የክልሉ ነዋሪዎችን በየአካባቢያቸው የተከናወኑ የልማት ስራዎችን በባለቤትነት መንከባከብና መጠበቅ እንዲሁም በጥንቃቄ መገልገል እንዳለባቸው ምክትል ቢሮ ኃላፊው መልእክታቸውን አስተላልፈዋል። በክልሉ ሰፊውን ሕዝብ ተጠቃሚ የሚያደርጉ መሰል የኮሪደርና ሌሎች የልማት ፕሮጀክቶች ስኬታማ የሆኑት የክልሉ አመራሮች በተለይም የክልሉ ርዕሰ መስተዳደር አቶ ኦርዲን በድሬ ባሳዩት የአመራር ቁርጠኝነትና የቅርብ ክትትልና ድጋፍ ስለመሆኑም ጠቁመዋል። ይህ ፕሮጀክት እና ሌሎችም የሀረር ከተማ ላይ ያሉት ኮሪደር ልማቶች ውጤታማ ሊሆን የቻለበት ዋነኛው ምክንያት ማለት ነው፣ በከፍተኛ ደረጃ የክቡር ፕሬዚዳንቱ ቅርብ ክትትል እና ቁርጥ የሆነ አመራር የደረሰ እዚህ ቦታ ላይ ደርሷል። ይህ አይነት ድጋፍ ያልተለመደ የነበረ ቢሆንም በዚህ ሁኔታ ክትትል መደረጉ እንግዲህ ውጤቱን አሳይቷል ማለት ነው። በኮሪደር ልማት እንክብካቤ ስራው ላይ የተሳተፉት የቢሮ ሰራተኞች በበኩላቸው በክልሉ የህዝብን ተጠቃሚነት የሚያሰፉ የልማት ስራዎች እየተካሄዱ ስለመሆናቸው ከመስክ ምልከታው ለመገንዘብ መቻላቸውን ገልጸዋል። የተደከመለትን የኮሪደር ልማት መጠበቅና መንከባከብ ደግሞ የማን ነው? የኛው ነው። ህብረተሰባችን ደግሞ እንዲያውቀውና እንዲንከባከው ደግሞ የማስረዳት ጉዳዮች ወደ ህብረተሰቡ ማስተላለፍ ደግሞ ከማን ይጠበቃል? ከእኛው ነው የሚጠበቀው ትራንስፖርታችን ቢሮ በራሱ ወጪ በራሱ ያለምንም እገዛ ዛሬ ነገር አሳይ ሰርቶ ለኛ ማሳየቱ በጣም ልዩ ነገር ፈጥሮብናል። ግና እየመጣ ነው እንኳን እንከባከበዋለን። ትክክለኛ የልማት ራዩን ይዘውት እየተራመዱ ነው። መልካም ለሌላው ተቋማት ራይ ሊሆን ይችላል ብዬ የማስበው ተምሳሌት ነው ብዬ ነው የምወስደው። በቀጣይም የኮሪደር ልማት ስራውን በዘላቂነት ለመንከባከብና ጠብቆ ለማቆየት ያላቸውን ዝግጁነትም ገልጸዋል። ዜናዎቻችን እንደ እንደቀጠሉ ናቸው። የሀረሪ ክልል ደንብ ማስከበር ጽህፈት ቤት ለአብራባታ አረጋውያን መርጃ ማዕከል መቄዶንያ የሀረር ቅርንጫፍ ጽህፈት ቤት ድጋፍ አደረገም። ተቋሙ ማህበራዊ ኃላፊነታቸውን እንዲወጡና መሰል ድጋፎች ተጠናክረው እንዲቀጥሉም ጥሪ አቅርበዋል። አያንቷ መድዝር ስላላት የሀረሪ ክልል ደንብ ማስከበር ጽህፈት ቤት ለአብርባ አረጋውያን መርጃ ማዕከል መቅዶን የሀረር ቅርንጫፍ ዋጋው ሰባ አምስት ሺህ የሆነ የአልባሳት ድጋፍ አድርጓል። በድጋፍ መርሃ ግብሩ የክልሉ ደንብ ማስከበር ጽህፈት ቤት ኃላፊ አቶ መሐመድ አብደላ ጽህፈት ቤቱ ደንብ ከማስከበር ባሻገር ማህበራዊ ኃላፊነቱን በአግባቡ እየተወጣ መሆኑንና መሰል ድጋፎች ተጠናክረው እንደሚቀጥሉ ገልጸዋል። በተለይም የተደረገው ድጋፍ ጧሪ የሌላቸው ወገኖችን ከጎናቸው መሆናችንን ለማሳየት ያለመ ነው ሲሉ ተናግረዋል። ድጋፍ እቅድ አቀደረ የነበረው እና ከዚህ በፊት ድጋፍ እናደርጋለን በሚለው ነገር ላይ ያቀር ነው እና ይህንን ነገር ስናደርግ ደግሞ እዚህ አረጋውያን ጠዋሪ ዘመድ የሌላቸውን አረጋውያኖች ስናደረግ በሙሉ ደስታ ነው። 15 ቦንዳ የሚሆን ድጋፍ ነው ያደረግ ነው። ሀረሪ ክልል ደንብ ማስከበር፣ ያው ህብረተሰቡ እንዲገነዘብ የምንፈልገው ነገር ማፍረስ ምናምን ምናምን ብቻ ሕግ ማስከበር ጎን ለጎን ነው የበጎ ስራዎችን እንዲረዳ እንደሚሰራ እንዲረዳና ቀጣይ እንደዚህ አይነት ድጋፎች ደግሞ ቀጣይ ያጠናክረን የምንቀጥልበት መሆኑ በዚሁ ማሳሰብ ፈልጋለሁ። ቴሌ ኮሚኒኬሽን ዳይሬክተር የታገኘው መንግስቴ ድጋፉ የሚበረታታ መሆኑንና ጽህፈት ቤቱም የማስተባበር ስራዎችን እየሰራ እንደሚገኝ ገልጸዋል። በክልሉ የሚገኙ ተቋማት አረጋውያንና የአካል ጉዳተኞችን ፍትሐዊ ተጠቃሚነትን ያማከለ እቅድ በማካተት ወደ ስራ መገባቱን አስታውሰው መንግስታዊና መንግስት ያልሆኑ ተቋማት ማህበራዊ ኃላፊነታቸውን በአግባቡ ሊወጡ እንደሚገባ አስታውቀዋል። እንግዲህ ዛሬ የተደረገው ድጋፍ በክልሉ ደንብ ማስከበር ጽህፈት ቤት እዚህ መቀዶኒ ያለ የሚገኙ አረጋውያን የአልባሳት ድጋፍ ነው የተደረገው። ምናልባትም ከዚህ ጋር ተያይዞ እንደ ሰራተኛ ና ማህበራዊ ጉዳይ እኛ የማስተባበር ስራ ነው የምንሰራው። በክልሉ ላይ ያሉ መንግስታዊ፣ መንግስታዊ ያልሆኑ ተቋማትን በማስተባበር ለአረጋውያን፣ ለአካል ጉዳተኞች ድጋፍ እንዲደረግ የማድረግ ስራ ነው። እንግዲህ ከዚህ ጋር ተያይዞ በክልላችን የሚገኙ በተለይ መንግስታዊ የሆኑ ተቋማት የአካል ጉዳተኞች ጉዳይ ና የአረጋውያንን ጉዳይ ተቋማዊ ከማድረግ አንጻር በእቅድም የተቀመጠ ስለሆነ ያንን ከመተግበር አንጻር ዛሬ የምናየው እንግዲህ አንዱ የደንብ ማስከበር ጽህፈት ቤት የፈጸመው ነው ማለት ነው። ስለዚህ መሰል ሌሎች መንግስታዊ ተቋማት በአንድ እቅድ በአንድ ሪፖርት መሰረት እቅዳቸው ላይ አለ። ስለዚህ የአረጋውያን የአካል ጉዳተኞችን ጉዳይ ተቋማዊ አድርጎ ከመስራት አንጻር አሁንም ብዙ ይጠበቃልና መሰል ተቋማት ድጋፋቸውን አጠናክረው እንዲቀጥሉ የሚል መልእክት ነው ያለ። ተቋማት ማህበራዊ ኃላፊነታቸውን እንዲወጡና መሰል ድጋፎች ተጠናክረው እንዲቀጥሉ ጥሪ ቀርቧል። በሐረሪ ክልል የማህበረሰብ አቀፍ የጤና መድን አገልግሎት ፍትሃዊ የጤና ተደራሽነት ለማሳደግ እያገዘ መሆኑን የሐረሪ ክልል ጤና ቢሮ አስታውቋል። አገልግሎቱ ማህበረሰቡን ከድንገተኛ ውጭ እያዳነው እንደሚገኝ ነው ቢሮ ያመለከተው። ፍቃዱ በላይ በሐረሪ ክልል የማህበረሰብ አቀፍ የጤና መድህን ፍትሃዊ የጤና አገልግሎት ተደራሽነት ለማሳደግ እያገዘ መሆኑን የክልሉ ጤና ቢሮ አስታውቋል። በክልሉ ጤና ቢሮ የሕክምና አገልግሎት ዳይሬክተር የሆነት አቶ መሀመድ አደም እንደገለጹት በክልሉ ከማህበረሰብ አቀፍ ጤና መድህን አገልግሎት ጋር በተያያዘ በሁሉም ወረዳዎች ተግባራዊ በማድረግ አገልግሎቱን ተደራሽ የማድረግ ስራ እየተከናወነ ይገኛል ብለዋል። ማህበረሰቡን ተጠቃሚ የሚያደርጉ የጤና አገልግሎቶችን በክልሉ በሚገኙ ጤና ጣቢያዎችና ሆስፒታሎች ተግባራዊ በማድረግ ዘርፉን የማጠናከር ስራ እየተሰራ እንደሚገኝም ጨምረው ገልጸዋል። ማህበረሰብ አቀፍ ጤና መድን ጋር በተያያዘ ያው በክልላችን ከተጀመረ ጀምሮ እስካሁን ድረስ ያው ተግባራዊ ሲደረግ እየሰፋ የሄደ ሂደት አለው ማለት ነው። ስለዚህ ከማህበረሰብ አቀፍ ጤና መድን ጋር በተያያዘ በአሁኑ ሰዓት በክልላችን በሁሉም ወረዳ ተግባራዊ እየተደረገ የሚገኝ ነው። በ2017ም ይሄው ሂደት ቀጥሎ የክልላችን ህብረተሰብ ከዚህ ተጠቃሚ እየሆነ የሚሄድበትና በሁሉም ጤና ጣቢያዎችና በሆስፒታሎችም የሕክምና አገልግሎትን እያገኘ ያለበት ደረጃ ላይ ነው የሚገኘው ማለት ነው። ይህን ያው ከማህበረሰብ ቀፍ ጤና መድንጋ ሁሉም ጋር ተደራሽ ለማድረግ በተነሳ ነው፣ ልክ በክልላችን ሁሉም ወረዳ ላይ ተግባራዊ ተደርጓል። ከአገልግሎት አሰጣጥ ጋር በተያያዘም የተጠቃሚዎች ቁጥር እየጨመረ መምጣቱን የገለጹ ዲሬክተሩ የጤና ተቋማትም በዛው ልክ ዝግጁ በመሆንና የግብዓት አቅርቦትን በማሟላት የተጠቃሚዎችን ፍላጎት እያሟሉ እንደሚገኙም ገልጸዋል። በአሁኑ ወቅት አገልግሎቱን በከተማና ገጠር ወረዳዎች ሙሉ በሙሉ በሚባል ደረጃ ተደራሽ ማድረግ መቻሉንም ጠቁመዋል። ያው ይህን አገልግሎት ስናነሳ ከጊዜ እስከ ጊዜ የተሻሻለ የመጣ አገልግሎት ነው ማለት ነው። ከነበረበት ጀምሮ የህብረተሰብ ተጠቃሚዎች ቁጥርም እየጨመረ፣ የጤና ተቋማትም ዝግጁነት እየጨመረ እንዲሁም የማህበረሰብ ማህበረሰቦቻችን ደግሞ የጤና ተቋማትን የመገኘት እድላቸው ራሱ እየጨመረ የሄደበትና የተጠቃሚዎች ቁጥርም እየጨመረ የሄደበት ሁኔታዎች አሉ። በዚህ ጋር በተደራጅ በተመሳሳይ ያው ጤና ተቋማቶችም ለይህንን ሊቀበሉ ወይም ሊዘጋጁ የሚገባውን ግብአቶችም በግብአትም በሰው ኃይልም ተሟልተው የሄዱበት ሁኔታዎች አሉ ማለት ነው። ማህበረሰቡ ከመድኃኒት አቅርቦት ጋር በተያያዘ የሚያነሳቸውን ቅሬታዎች በአግባቡ ለመመለስ ለጤና ተቋማት የቅድመ ክፍያ ስርዓትን ተግባራዊ ማድረግ የህክምና ግብዓቶችን እንዲያሟሉ የማስቻል ስራ በስፋት እየተከናወነ ይገኛል ብለዋል። የማህበረሰብ አቀፍ ጤና መድህን መዋጮን መክፈል የማይችሉ የህብረተሰብ ክፍሎች የአገልግሎት ተጠቃሚ እንዲሆኑ ባለሀብቶችና ባለድርሻ አካላትን በማስተባበር እንዲታገዙ የተደረገ መሆኑንም ገልጸዋል። ከመላይት አቅርቦት ጋር ያው ብዙ ጊዜ የሚነሳብን ችግር አንደኛ ምንድነው የመላይት አቅርቦት ጋር ጤና ተቋም ሄደው ተመርምረው ታክመው ከወጡ በኋላ ኦልሞስት መላይት አናገኝም የሚል ቅሬታዎችና ና ሮሮዎች ይነሱ ነበረ። ይህን ለመፍታት አዲስ አሰራር ተጀምሯል። ለጤና ተቋማት ምንድ ነው በአሁኑ ሰዓት የተጀመረው የቅድመ ክፍያ ወይም ቁርጥ ቅድመ ክፍያ የሚባል ነገር አለ። እሱም ምንድነው ነው ለጤና ተቋማቶች ለግብዓት እንዲያሟሉበት የቅድመ ክፍያ ብር ይገባላቸው፣ ይከፈላቸዋል። የጤና መድን አገልግሎት ከመስጠታቸው ፊት ከዚህ ፊት ምንድ ነው አገልግሎቱን ከሰጡ በኋላ ነው የሚጠይቁት። ነገር ግን አሁን እንደ አዲስ አሰራር የተጀመረው ምን አለ የቅድመ ክፍያ ብር ይገባላቸዋል። ስለዚህ በቅድመ ክፍያው ምን ያደርጋሉ ማለት ነው የግብዓትና መድኃኒቶች፣ ሌሎችም ተአግዘው ተጨምረው ይህንን የማህበረሰብ ጤና መድን የላቀ ደረጃ እና ያው የራሱን ችሎ ያው አሁን የሚፈለገው ምንድነው በሀገር አቀፍ ደረጃ በራስ ያው ራስን ይመቻል አቅም መፍጠር ነው እና ትልቁ የፋይናንስ አቅም በራስ አቅም የራስን መፍጠር ስለሆነ እሱ ላይ ርብርብ ማድረግ ግድ ይላል ማለት ነው። በቀጣይም በሆስፒታሎችና በየደረጃ ባሉ የጤና ተቋማት አገልግሎት አሰጣጡን ለማሻሻል እና የተገልጋዩን እርካታ ለማረጋገጥ በትኩረት እንደሚሰራም ገልጸዋል። ዘርፉን ይበልጥ ውጤታማ እንዲሆን ለማስቻል ባለድርሻ አካላት የበኩላቸውን ሚና እንዲወጡም ጥሪ አቅርበዋል። ተመልካቾቻችን ወደ ሀገር አቀፍ ዘገባዎች ተሻገርናል በአይኤምኤፍ ኮታ ላይ የተደረገው የሃምሳ በመቶ ጭማሪ ለዓለም አቀፍ ፋይናንሻል ሴፍትኔት መጠናከል አሁን ታዊሚና እንዳለው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ በሌላ ዜና ደግሞ ከዲያስፖራ አጀንዳ በማሰባሰብና ተወካዮቻቸውን በማስመረጥ ስራም በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ የሚሉት በሀገር ጉዳዮቻችን የያዝናቸው ናቸው በተከታይነት ይቀርባሉ በአይ ኤም ኤፍ ኮታ ላይ የተደረገው የ50 በመቶ ጭማሪ ለዓለም አቀፍ ፋይናንሻል ሴፍቲ ኔት መጠናከር አዎንታዊ ሚና እንዳለው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ዮብ ተካልኝ ገልጸዋል። ለአባል ሀገራት የሀብት ተደራሽነትን ለማረጋገጥ የሚረዳ አዎንታዊ እርምጃ መሆኑን በመገንዘብም የኢትዮጵያ ብሔራዊ ባንክ የተወሰደውን እርምጃ እንደሚቀበል አስታውቀዋል። የኮታ ጭማሪውና ፈጣን አተገባበሩ ተቀባይነት ያለው መሆኑን ጠቁመው የኮታ ማስተካከያ አጣዳፊነት ግን እጅግ ከፍ ያለ ትኩረት ሊሰጠው ይገባል ብለዋል። የታዳጊ አባል ሀገራት የኮታ ድርሻን መጠበቅ ላይ እየታየ ያለውን ስምምነት በማድነቅም አሁን ባለው ማዕቀፍ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ እንደሆነ በአጽንኦት አንስተዋል። በመሆኑም ፍትሐዊ ሚዛናዊና ሁሉን አቀፍ የሆነ ዓለም አቀፍ የፋይናንስ ስርዓትን ለማረጋገጥ ወደፊት በሚደረጉ የኮታ ማስተካከያዎች እንደ ኢትዮጵያ ያሉ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ ሊሰጣቸው እንደሚገባም ጠይቀዋል። ከዳያስፖራው አጀንዳ የማሰባሰብና ተወካዮችን የማስመረስ ስራ በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ በተባበሩት አረብ ኤምሬትስ፣ በስዊድንና በእንግሊዝ የኢትዮጵያ ዲያስፖራ የተሳተፉባቸው መድረኮች አካሂደዋል። መድረኮቹ አካታችና አሳታፊ እንዲሆኑ የማድረግ ግዴታውን ለመወጣት የሚቻለውን ሁሉ ጥረት ማድረጉንና ና ኢትዮጵያውያን ና ትውልድ ኢትዮጵያውያን መብታቸውን ተጠቅመው በንቃት መሳተፋቸውን ኮሚሽኑ ጠቅሰዋል። ከዳያስፖራው ማህበረሰብ የተሰባሰቡ አጀንዳዎች ኮሚሽኑ በሚያከናውነው የአጀንዳ ቀረጻ ሂደት ከሌሎች አጀንዳዎች ጋር ተካተው እንደሚታዩና ተወካዮቹም ሀገራዊ የምክክር ጉባኤው ሲካሄድ እንደሚሳተፉ ኮሚሽኑ አስታውቋል። በሌላ በኩል በትግራይ የምክክር ሂደቱን ለማስጀመር አስቻይ ሁኔታዎችን ለመፍጠር እየተደረጉ ያሉ ጥረቶች አሁንም ተጠናክረው መቀጠላቸውን ኮሚሽኑ ገልጸዋል። ኢትዮጵያ በአረንጓዴ አሸራ መርሃ ግብር ያገኘችው ዓለም አቀፍ እውቅና የሁሉም ዜጋ ተሳትፎ ውጤት ነው አሉ የመርሃ ግብሩ የቴክኒክ ኮሚቴ አስተባባሪ ዶክተር አደፍረስ ወርቁ። የዓለም የምግብና እርሻ ድርጅት ለኢትዮጵያ አረንጓዴ አሸራ መርሃ ግብር ዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ እውቅና ሰጥቷል። ዶክተር አደፍረስ እንዳሉት ኢትዮጵያ በመርሃ ግብሩ አማካኝነት የአየር ንብረት ለውጥን ችግር በመረዳት መፍትሄ ለማምጣት ግንባር ቀደም ተዋናይ መሆን ችላለች። የአረንጓዴ አሸራ መርሃ ግብር የአየር ንብረት ለውጥ መፍትሄ ብቻ ሳይሆን ለምግብ ዋስትና ለደን ልማትና ሰል ዘርፎች አበርክቶ የጎላ መሆኑን አንስተዋል። አሁን በመርሃ ግብሮ የተገኘው እውቅና ሌሎች የልማት ተግባራት የሚያነሳሳና የሚያበረታታ መሆኑንም ገልጸዋል። በማህበራዊ የመገናኛ መተግበሪያዎች አማካኝነት የማጭበርበር ወንጀሎች ፈጽመዋል የተባሉ አካላት በሕግ እንዲጠየቁ እየሰራ መሆኑን የፋይናንስ ደህንነት አገልግሎቱ አስታውቋል። አንዳንድ በማጭበርበር ድርጊት ላይ የተሰማሩ ሰዎች ከግለሰቦች እውቅናና ፍቃድ ውጪ በሞባይሎቻቸው ውስጥ በመግባት የግለሰቦችን የማህበራዊ የመገናኛ መተግበሪያዎች ምስጢራዊ መረጃዎች በመስረቅ የገንዘብ ማጭበርበር ድርጊት ላይ መሰማረታቸውን አገልግሎቱ ገልጿል። የፋይናንስ ደህንነት አገልግሎት የደረሱትን ጥቆማዎችን መሰረት በማድረግ በወንጀል ድርጊቱ ላይ የተሳተፉ አካላትን በመለየትና በመከታተል በሕግ ተጠያቂ እንዲሆኑ ከሚመልክታቸው ባለድርሻ ተቋማት ጋር በቅንጅት እየሰራ መሆኑን አስታውቋል። ህብረተሰቡም ይህን የማጭበርበር ድርጊት ለመከላከል ወደ ስልኩ ለሚደርሱ መልእክቶች ምላሽ ከመስጠቱ አስቀድሞ በተለያዩ መንገዶች የመልእክቱን ትክክለኛነት በማረጋገጥ ተገቢውን ጥንቃቄ እንዲያደርግ አሳስበዋል። ከውጭ ወራገኛቸው ዘገባዎች ያገራል። ትራምፕ በዩክሬን ዙሪያን ለመነጋገር ከፑቲን ጋር ዳግም እንደሚገናኙ ተናገሩ። ትራምፕም በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን ግን አላረጋገጡም። ባህር ጠንክር ዝርዝር አለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ ምርታ መገኘቱንና ሀንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናግረዋል ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉት ሲሆን የዋሽንግተንና የሞስኮ ተወካዮችም በሚቀጥለው ሳምንት እንደሚገናኙም ተናግሯል። ትራምፕ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀንም አላረጋገጡም። ክሬምሊን እጅግ ግልጽና ታማኝነት ከነበረው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብሏል። ውይይቱ የተካሄደውም የዩክሬን ፕሬዝዳንት ዘሌንስኪ ዋይት ሀውስን ከመጎሚታቸው ከአንድ ቀን በፊት ነው። ትራምፕ ለዩክሬን የቶሞሃውክ ሚሳይል ለማስታጠቅ እያሰቡ ነው። ሚሳይሉ የሩሲያ ድንበር ውስጥም ዘልቆ ሊመታ ይችላል የሚል ሀሳብ አለ። ዜሌንስኪ አሜሪካ እንደደረሱ ሞስኮ ስለ ቶሞሃውክ እንደሰማች ውይይቱን ለመቀጠል እየተጣደፈች ነው ብለዋል። የስልክ ውይይቱ መጠናቅ ተከትሎ ትራምፕ ትሩስ በተሰኘ ማህበራዊ ሚዲያ ላይ ከዩክሬን ጋር ያለውን ጦርነት ማብቃት በኋላ በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥም በስፋት ተነጋግረናል ሲሉ ጽፏል። የሁለቱ ሀገራት ከፍተኛ አማካሪዎች በሚቀጥለው ሳምንት ትክክለኛ

ባልተገለጸ ቦታ እንደሚገናኙ ገልጸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአሜሪካ ልዑካን ይመራሉ ብሏል። ትራምፕ አርብ ዕለት ከፑቲን ጋር ስላደረጉት ንግግርም ዜሌንስኪ እንደሚወያዩ ተናግረው በዛሬው የስልክ ውይይትም ትልቅ ምርታ እንደተገኘ አምናለሁ ሲሉም አክለዋል። በኋላ ላይም ለጋዜጠኞች እንደተናገሩት በሁለት ሳምንታት ውስጥም ከፑቲን ጋር እንደሚገናኙ ያላቸውን ተስፋ ተናግሯል። ከፑቲን ጋር ካደረጉት የስልክ ጠሪ በኋላ ሚሳይሎቹ ለዩክሬን የመስጠት ዕድል በተመለከተ የተጠ የጠየቁት ትራምፕ አሜሪካ የቶሞሃውክ ሚሳይል ክምችቷን ማሟጠጥ አይገባትም፣ እኛም እንፈልጋለን። ስለዚህ በዚህ ጉዳይ ላይ ምን ማድረግ እንደምንችል አናውቅም ብለዋል። ዜናዎቻችን ቀጥለዋል። የየመኑ ሁቲ የጦር ኃይል አዛዥ በእስራኤል ጥቃት እንደተገደሉበት አስታውቀዋል። በወቅቱ የእስራኤል የጦር በፈጸመው ጥቃትም የሁቲ ጠቅላይ ሚኒስትርና ሌሎችም ሚኒስትሮችን መገደሉ ነው የተጠቆመው። ዘገባው የቢቢሲ ነው። ናርዶስ ዳምጤት አቀርበዋለች። የየመኑ የሁቲ ንቅናቄ የጦር ኃይል አዛዡ መሐመድ አልገማሪ በእስራኤል ጥቃት መገደላቸው ተገለጸ። መግለጫው ዝርዝር መረጃ ባይሰጥም ገማሪና ልጃቸው ከእስራኤል ጋር በተደረገው የጀግንነት ውጊያ ወቅት መሞታቸው ተገልጿል። ከጋዛ ጦርነት ጋር በተገናኘ የሁቲ ሰው አልባ አውሮፕላንና የሚሳኤል ጥቃት በእስራኤልና በቀይ ባህር በሚንቀሳቀሱ መርከቦች ላይ ላደረሱት የጥቃት ምላሽ የእስራኤል ጦር በሁቲ ቁጥጥር ስር በምትገኘው የመን ውስጥ ተደጋጋሚ ጥቃቶችን ፈጽሟል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ጋማሪ በነሐሴ ወር መገባደጃ ላይ በአገራቸው የምን ዋና ከተማ ሰናአ ላይ በፈጸመችው የአየር ጥቃት ባደረሰው ጉዳት በደረሰበት ጉዳት የተነሳ ሞቷል ብለዋል። በወቅቱ የእስራኤል ጦር በፈጸመው ጥቃት የሁቲ ጠቅላይ ሚኒስትርና ሌሎች ሚኒስትሮችንም መግደሉን ጠቅሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ እኛን ለመጉዳት ያሰበው የአሸባሪዎች አለቃ የሆነው ሌላ ዋና ዛዥ ከስልጣኑ ተወግዷል። ሁሉንም እናገኛቸዋለን ብለዋል። በኢራን የሚደገፉት ሁቲዎች ከ10 ዓመታት በፊት ዓለም አቀፍ እውቅና ያገኘውን መንግስት ከስልጣን ካስወገዱና በርካታ የሰሜን ምዕራብ የመን አካባቢዎችን ከተቆጣጠሩ በኋላ ከፍተኛ የእርስ በርስ ጦርነት ተከስክሷል። መስከረም 26 2016 ዓ.ም ሐማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ በርካቶችን ከገደለና ካገተ በኋላ እስራኤል መጠነ ሰፊ ወታደራዊ ዘመቻ መክፈቷን ተከትሎ ሁቲዎች ከፊሊስጤማውያን ጎን መቆማቸውን በመግለጽ ዓለም አቀፍ መርከቦች በሚመላለሱበት ቀይ ባህር ላይ ተደጋጋሚ ሚ ጥቃት ፈጽመዋል። ዩናይትድ ስቴትስና ዩኬ በየመን የሁቲ ወታደራዊ ኢላማ ናቸው ያሏቸውን አካባቢዎች ላይ ድብደባ መፈጸማቸው ይታወቃል። ሐሙስ ሁለት የወጣው የሁቲ መግለጫ በባለፈው ሁለት አመታት ውስጥ ወንጀለኛው የአሜሪካ ጽዮናውያን በአገሪቱ ላይ በፈጸሙት ወረራ ሲል በጠራው ጥቃት በርካታ ሰላማዊ ዜጎችና ወታደራዊ አባላት ታላላቅ ሰማዕታት መገደላቸውንም አምኗል። ሰማዕቱ መሪ ሜጀር ጀነራል መሐመድ አብዱልከሪም አልገሪማ ከተወሰኑ ባልደረቦቻቸውና ሰማዕቱ የአስራ ሶስት ዓመት ልጃቸው ሁሴን ጋር በጅሃድ ስራቸውና ሃይማኖታዊ ግዴታቸውን በመወጣት ላይ ሳሉ ሰማዕት ሆነዋል ሲሉም አክለዋል። ከሐረሪ ክልል ቴሌቪዥን ለእለቱ የነበሩ ዜናዎች የተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ ማድረስ በኩል ምስጋና ሀይሉ አብራቸው ቆይቻል። አርግ ያለው ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን ትመኘው።